የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርብረናል። አብራችኑ ነው። ወደ ቀዳሚው ዜናችን እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ በኢትዮጵያ አዲስ የተሾሙትን የቫቲካን አምባሳደር አቡነ ብራያንን በጽሕፈት ቤታቸው ተቀብለው አነጋገሩ። ያረካል አድማሱ ዝርዝሩን አዘጋጅቶታል። ቅዱስነታቸው ኅዳር 1 ቀን 2018 ዓ.ም አዲስ የተሾሙትን በኢትዮጵያ የቫቲካን አምባሳደር አቡነ ብርያንን በጽሕፈት ቤታቸው ተቀብለው አነጋግረዋል። ቅዱስነታቸው በንግግራቸው የሁለቱ አብያተ ክርስቲያናት ግንኙነት የቆየ ወደፊትም ተጠናክሮ የሚቀጥል መሆኑን ጠቅሰው ለአዲሱ አምባሳደር የእንኳን ደስ አለዎት መልእክታቸውን ገልጸዋል። አክለውም ከካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ሊዮ 14ኛ በአምባሳደሩ በኩል ስለላኩላቸው መልእክትም አመስግነዋል። እንኳን ደህና መጡ፣ እንኳንም ደስ አለዎት አምባሳደር መሆኖ ፖፑ። እናመሰግናለን፣ በጣም እናመሰግናለን። ግንኙነታችን የቆየ ነው፣ ወደፊትም ይቀጥላል እና እንኳን በደህና መጡ። መልእክቱን ተቀብለናል፣ እናመሰግናለን። ከዚህ ባሻገር ቅዱስ ፓትርያርኩ በክርስቲያናዊና በሌሎች የጋራ ጉዳዮች ላይ ከካቶሊካዊት ቤተ ክርስቲያን ጋር በትብብር እንሰራለንም ብለዋል። ወደፊት ያው የነበረንን ሁሉ ለማበረታታት ስለ አንድነቱ ስለ አብሮ ክርስቲያናዊ ህይወት ለአይጎራችን ሰላም ለአይጎራችን ጸጥታና፣ ሁሉም እንዲያው ለክርስቲያኖች ለሁሉም ሁሉም ህዝብ አብረን እንደምንሰራ አብረን እንደምንጎያይ ለመግለጽ እወዳለሁ። አምባሳደር አቡነ ብርያን ከቅዱስነታቸው ጋር በነበራቸው ቆይታ በካቶሊካዊት ቤተ ክርስቲያን አዘጋጅነት የፊታችን የካቲቶር ላይ በሚካሄደው የወጣት ካህናት ስልጠና ኢትዮጵያውያን ካህናት እንዲሳተፉ የሚያስችል የግብዣ ደብዳቤ ለቅዱስነታቸው አስረክበዋል። በተጨማሪም ቅዱስነታቸው በዚህ ወር ማገባደጃ በቱርክ በሚካሄደው የኒቅያ ጉባኤ መታሰቢያ ላይ እንዲገኙ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ሊዮ 14ተኛ ግብዣ መላካቸውንም ገልጸዋል። ዋናው መልእክቴ የ1700ኛ ዓመት የኒቅያ ጉባኤ መታሰቢያ የሚመለከት ነው። መታሰቢያ መርሃ ግብሩ በያዝነው ወር መጨረሻ ቀናት በቱርክ ይካሄዳል። ሊቀ ጳጳሳችን ለቅዱስነቱ የላኩት መልእክትም በመታሰቢያ ጉባኤው ላይ የሚችሉ ከሆነ እንዲገኙ፣ ካልቻሉ ደግሞ ተወካይ እንዲልኩ ለማሳሰብ ነው። የእኔ ቅዱስነቱን የማግኘት ዋና ዓላማም መልእክቱን ለማድረስ ለእርሶ ያለኝንም ክብር ለማሳወቅና የሊቀ ጳጳሳችን የከበረ ሰላምታ ለእርሶ ለማድረስ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሸገር ከተማ ሀገረ ስብከት አጠቃላይ መንፈሳዊ ጉባኤ የመክፈቻ መርሃ ግብር ተከናወነ። ለዝርዝሩ ሰላም አምባኤ ኅዳር አንድ ቀን 2018 ዓ ም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሸገር ከተማ ሀገረ ስብከት ሁለተኛ ዓመት የምስረታ በዓልና አጠቃላይ የሰበካ መንፈሳዊ ጉባኤ የመክፈቻ መርሃ ግብር በቅድስት ስላሴ መንፈሳዊ ዩኒቨርሲቲ አዳራሽ ተከናውኗል። በጉባኤው ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ፊሊጶስ፣ የቅድስት ስላሴ መንፈሳዊ ዩኒቨርሲቲ ፕሬዚደንት፣ የደቡብ ኦሞ ና አሪ አህጉረ ስብከት ሊቀጳጳስ መልአከ ሰላማ አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ፣ የሸገር ሀገረ ስብከት የተለያዩ የክፍል ኃላፊዎችና የክፍለ ከተማው ገዳማትና አድባራት አስተዳዳሪዎች እና ሊቃነ ካህናት በተገኙበት ተከናውነዋል። በመርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የሸገር ከተማ ሀገረ ስብከት ስኬታማ ሆኖ ለሽልማት መብቃቱ ጥረቱ የእናንተ የአገልጋዮቹ ውጤት ነው ሲሉ የገለጹ ሲሆን የእንኳን ደስ አላችሁ መልእክት አስተላልፈዋል። ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል። ቆላሴስ ምዕራፍ ሁለት ቁጥር አምስት። ከሁሉ በፊት የአገልግሎታችንን ፍሬ ለማየት ያበቃንና የዚህች ቀን ላይ ያደረሰን ልዑድ እግዚአብሔር የተመሰገነ ይሁን። የሸገር ከተማ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በቅርቡ ከተመሰረቱት አህጉረ ስብከት መካከል አንዱ ነው። ይህ ሀገረ ስብከት ከመስረታ ዘመን አጭርነት አንጻር እጅግ ስኬታማ ታማ የሆነ ሀገረ ስብከት በሚል ለመጥቀስ ያበቃ ነው። እነሆ ዛሬ የሸገር ከተማ ሀገረ ስብከት ሁለተኛ ዓመት የመስረታ ዘመንን እያሰብን እንገኛለን። ያሳለፍነው ዘመን በተለያዩ መመዘኛዎች ሲታይ ስኬታማ የነበረ ሲሆን፣ አርባ አራተኛው የሰበካ መንፈሳዊ ዓለም አቀፍ ጉባኤ ከቀደምትና አንጋፋ አህጉረ ስብከት በመብለጥ ለከፍተኛ ሽልማት የበቃንበት ነው። ሽልማቱ የሁላችንም ጥረት ያስገኘው ስኬት በመሆኑ እንኳን ደስ አላችሁ ለማለት እወዳለሁ። ብጹዕነታቸው አያይዘው የሸገር ከተማ ሀገረ ስብከት የተመሰረተበት በቅርብ ዓመታት ሲሆን የተቋቋመበትን ዓላማ በአገልግሎቱ ለሌሎች አርአያ እንዲሆን መዋቅርን በመጠበቅ በአንድ ላይ መንፈሳዊው የቤተ ክርስቲያን አገልግሎት የተሟላ ለማድረግ ነው ሲሉ አባታዊ መልእክት አስተላልፈዋል። ሀገረ ስብከቱ አቅዶ የተነሳው አርአያነት ላይ መድረስ ይገባል። ካነሳናቸው ነጥቦች አንጻር የያዝነው አገልግሎት የአገልግሎት ዘመን በርካታ ተግባራት እንዲከናወኑበት የሚጠበቅ ነው። ስብከተ ወንጌል የበለጠ እንዲጠናከርና እንዲስፋፋ ከአጥቢያ ጀምሮ መዋቅሩን በመጠበቅና የሰባኪያንን አቅም በማጠናከር መስራት ያስፈልጋል። መንፈሳዊው የቤተ ክርስቲያን አገልግሎት ዘርፍ የተሟላ እንዲሆን ካህናትና ዲያቆናትን በሚያስፈልጓቸው የስልጠናና የክህሎት ማዳበሪያ መርሃ ግብሮች በንደፍ ይገባል። የምዕመናንን ሁኔታ መከታተል ችግሮቻቸውን፣ መለየትና ለጥያቄዎችም መልስ መስጠት መሰራት አለበት። ባለንበት በዚህ ዘመን የአጥቢያ አብያተ ክርስቲያናት ብርቱ ጥያቄ ሊሆን የሚገባው መንፈሳዊውን አገልግሎት በተሟላ ደረጃ ከመስጠት ባሻገር በኢኮኖሚም ራስን የመቻል የመቻል ጉዳይ ነው። በሞዳ የምጽዋት እና በምጽዓት ላይ ብቻ ተመስርቶ በሚታሰበው ልክ ማደግ አዳጋች ሊሆን ይችላል። ስለዚህ እንደየአጥቢያው ነባራዊ ሁኔታ በከተማና በሀገር ስብከታችንም በሚደረጉ ሙያዊ ድጋፎች የተጠኑ የልማት እንቅስቃሴዎች ላይ መስራት ይጠበቃል። ልማትን በጥናት ጀምረን በአግባብና በስርዓት ተቆጣጥረን እና መርተን ውጤታማ ከሆን የካህናት የኑሮ ደረጃ ይሻሻላል፣ ከተለያዩ ተያያዥ ተጽዕኖዎችም መራቅ ያስችላል። ቤተ ክርስቲያን የካህናትን ብቻ ሳይሆን የምዕመናንንም ወቅታዊ የኑሮ ፈተና ለመቀነስ መስራት የሚገባት ጊዜ አሁን ነው። ልማት በተለየ ትኩረት የሚነሳው ለዚህ ነው። በመቀጠልም የሸገር ሀገረ ስብከት የ2017 ዓ ም የበጀት ዓመትና የስራ ክንውን ሪፖርት እንዲሁም የ2018 ዓ ም የተያዘው እቅድ በተመለከተ በስራ አስኪያጁ በመልአከ ሰላም አለማየሁ ተፈራ እንደሚከተለው ቀርቧል። ብፁዕ አቡነ ሳውሮስ ከመንፈስ ቅዱስ የተቀበሉትን ታላቅ ኃላፊነትና አደራ ለማወጣትና በበጀት አመቱ በአምስቱ ክፍላተ ከተማ አብያተ ክርስቲያናት ለመባረክ ለመንፈሳዊ አገልግሎት የመሰረት ድንጋይ ለማኖር፣ ልዩ ልዩ የልማት ስራዎችን ለመጎብኘትና ለክብረ በዓላት በአጠቃላይ ከሁለት መቶ ሰማንያ አምስት ጊዜ ሐዋርያዊ ጉዞዎችን በማድረግ ለልጆቻቸው ፈጥነው ለማድረስ የአብያተ ክርስቲያናትን መጠነ ሰፊ ችግሮች በመቅረፍ ትምህርተ ወንጌል ቃለ መዳንና ቡራኬ በመስጠት ሌት ተቀን ፍጹም አባታዊ ስራዎችን አከናውነዋል። የ2018 የበጀት ዓመት እና ዋና ዋና እቅዶች ብፁነታቸው ከሸገር ከተማ አገረ ስብከት መንበረ ብጵስና ዘመናዊ አገረ ስብከት ጽህፈት ቤት የካህናት መሰልጠኛና መንፈሳዊ ኮሎጅ ግንባታ ሥራዎችን ማስጀመር፣ ክብለ ከተማ ቤተ ክነት ጽህፈት ቤት መገንቢያ ቦታ መጠየቅ፣ በአፋን ኦሮሞ የተጀመረው መንፈሳዊ አገልግሎት በዚሁ በጀት ዓመት ላይ በላቀ መልኩ ማስቀጠል ከሀገረ ስብከታችን በሁለንተናዊ እንቅስቃሴ በሁሉም ዘርፍ ውጤታማ ማድረግና ታላላቅ ሥራዎችን መስራት። በመሆኑም ክቡራን የክፍለ ከተሞች እና የክፍለ ከተሞች የስራ ኃላፊዎች የገዳማትና የአድባራት አስተዳዳሪዎች፣ አመራሮች ከሀገረ ስብከታችን ጎን የቆማችሁ ለጽህፈት ቤቱ ሰላምና እድገት ብርቱ ጥረት የነበራችሁ ጽህፈት ቤታችን ብፁ አባታችን ቅድም እንዳሉት ላቅ ያለ ምስጋና ያቀርባል። ስላዳመጣችሁ አመሰግናለሁ። በመቀጠልም የሀገረ ስብከቱ የክፍላተ ከተማ ሪፖርት በተያዘላቸው ቅደም ተከተል የቀረበ ሲሆን ጉባኤው ኅዳር ሁለት ቀን 2018 ዓ.ም ይቀጥላል ተብሎ ይጠበቃል። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት በስርዓተ ትምህርት መሰረት እያስተማራቸው 11800 በላይ ተማሪዎች በሚሊኒየም አዳራሽ ለአምስተኛ ጊዜ አስመረቀ። መምህር ኪዱ ዜናዊ ዝርዝሩን እንደሚከተለው አዘጋጅቶታል። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ቅዱስ ሲኖዶስ በፈቀደው ስርዓተ ትምህርት መሰረት ያስተማራቸው 11885 ተማሪዎች ጥቅምት 30 2018 ዓ ም በሚሊኒየም አዳራሽ ለአምስተኛ ጊዜ አስመርቀዋል። መርሃ ግብሩ በእግዚአብሔር ቃል፣ በዝማሬ፣ በኪነ ጥበብ፣ በሥነ ጽሑፍ ታጆ የዋለ ሲሆን በዕለቱ በብፁዓን አባቶች ትምህርትና ቃለ መዳን ተሰጥተዋል። ተመራቂ ተማሪዎቹ ከ164 ገዳማትና አድባራት የተውጣጡ የሀገረ ስብከቱ ምዘና ወስደው ወደ ቀጣይ ክፍል የተዘዋወሩ 11885 የሰንበት ትምህርት ቤት የአራተኛ የስምንተኛና የአስረኛ ክፍል ተማሪዎች መሆናቸውን የአዲስ አበባ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢ ላይ ከሄራን ግርማ ገልጸዋል። ዛሬ ከአባቶቻቸው ቡራኬና ምርቃት የሚቀበሉ የአራተኛ፣ የስምንተኛ፣ የአስረኛ ክፍል ተማሪዎች በሰንበት ትምህርት ቤቶች የስርዓተ ትምህርት መመሪያ መሰረት ከእርከን ወደ እርከን የሚዘዋወሩ የሀገረ ስብከት አቀፍ ምዘና በአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የተዘጋጀውን ምዘና ከወሰዱ ከ164 ሰንበት ትምህርት ቤቶች የተውጣጡ ከ14 ሺህ ተማሪዎች ውስጥ ምዘናውን ያለፉ ዐሥራ አንድ ሺ ስምንት መቶ ሰማንያ አምስት ተማሪዎችን ሲሆን እነዚህም በስምንት የትምህርት ዘርፎች የተከፈለውን ሥርዓተ ትምህርት መሠረት በየገዳማቱና አድባራቱ ባሉ ሰንበት ትምህርት ቤቶች ቅዳሜና እሁድ በሰንበት እየተማሩና ለዚህ ቀን የበቁ ናቸው። ላይክ ሄራን ግርማ ሥርዓተ ትምህርቱ ለቤተ ክርስቲያን ትልቅ አስተዋጽኦ እንዳለውም ይናገራሉ። በዚህ ስርዓተ ትምህርት ትግበራ አያሌ ጥቅሞችን ለቤተ ክርስቲያን እንዲሁም ለተማሪዎቹ በግል ጥቅም እንዳለው ብናውቅም በተለዩ ሊጠቀሱ የሚገባቸው የስርዓተ ትምህርት አስተዋጽኦዎች አንደኛ፣ ለቤተ ክርስቲያን የልዕቀት ማዕከል ለሆኑ ማስተማሪያዎች፣ መንፈሳዊ ዩኒቨርሲቲዎች የወደፊት የቅበላ ስርዓት በድጋፍ ደብዳቤ ሳይሆን መሰረታዊ ዕውቀት ያላቸውና በእቅድ የሚመራ በልዕቀት ማዕከሉ ለመማር ብቁ የሆኑ በምዘና የተለዩ ደቀ መዛሙርቶችን በማፍራት የቤተ ክርስቲያንን ስርዓተ ትምህርት ተናባቢ ማድረግ አንደኛው ነው። ሁለተኛ አስተምረው ለንስሐ የሚያበቁ ናዘው የሚያቆርቡ ለመጨረሻው ክብረ ክህነት ደርሰው ቤተክርስቲያን ባርኮ የሚከፍቱ የነገዋ ኦርቶዶክሳዊ ቤተክርስቲያን ተረካቢዎችን የማፍራት ሂደት ነው። ሶስተኛው በስተመጨረሻም ሕፃናትና ወጣቶች በሃይማኖት ጸምተው በምግባር ታንጸው ምስጢረ ቤተ ክርስቲያንን የሚፈጽሙ ለሀገርም፣ ለቤተ ክርስቲያንም እንዲሁም ለወላጆቻቸው ኩራት የሆኑ ተረካቢ ትውልድ ማፍሪያ መሆኑን ካሉት አያሌ ጥቅሞች ዋና ዋናዎቹ ናቸው። አክለውም ላይ ከራን የገጠማቸው ተግዳሮቶችና የወሰዷቸው የመፍትሄ እርምጃዎች ያብራሩ ሲሆን ለሚመለከታቸው ሁሉ የነገ ተረካቢ ለማፍራት በጋራ የእንስራ ጥሪያቸውን አስተላልፈዋል። ይህ ስርዓተ ትምህርት ለመተግበር በምናደርገው አገልግሎት ውስጥ ከትምህርት ተደራሽነትና ጥራት ጋር በተያያዘ ከተግዳሮቶቻችን መካከል አንደኛ የሰንበት ትምህርት ቤት መማሪያ ቦታ በበቂ አለመኖር ሁለተኛ የአብነትና የግስ ትምህርቶችን የሚያስተምሩ መምህራን እጥረት፣ ሶስተኛ በተምሮ ማስተማር የሚያስተምሩ የሰንበት ትምህርት ቤት አገልጋዮች ቁጥርና ጥራት እጥረት፣ አራተኛ በሰንበት ትምህርት ቤቶች አንድነት መዋቅራት በገዳማትና አርባራት ያሉ ሰንበት ትምህርት ቤቶች የበጀት እጥረት ተጠቃሽ ተግዳሮቶች ናቸው። እነዚህን ለመቅረፍ የአብነትና የግስ ትምህርትን በገዳማትና አርባራት ያሉ ሊቃውንት እንዲሳተፉ በሀገር ስብከታችን ከገዳማትና አድባራት አስተዳዳሪዎች ጋር ሰበካ ጉባኤ ጽፈቶች ጋር አባላት ጋር ሰፊ ውይይት መደረጉና በሀገር ስብከቱ መመሪያ መተላለፉ መመሪያውንም ተከትሎ በስርዓተ ትምህርቱ መሰረት ለማስተማር የስርዓተ ትምህርት አተገባበር ስነ ዘዴ ለሊቃውንቱ በስምንቱም ክፍለ ከተሞች ስልጠና መሰጠቱ አንዱ ይበል የሚያሰኝ እርምጃ ነው። ለተግባራዊነቱ ጊዜና ገንዘብ እቅድ መሰረት የሚፈልግ መሆኑ እንደተጠበቀ ሆኖ በየገዳማቱና አድባራቱ ለሰንበት ትምህርት ቤት መማሪያ ቦታ፣ ማስተማሪያ መጽሐፍት ግዢ፣ የሊቃውንት መምህራን በስርዓተ ትምህርቱ ላይ ተሳትፎ ላይ አገር ስብከቱ ለእያንዳንዱ አጥቢያ መመሪያ ማስተላለፉ ይህን የምንሰራውን ስራ በሰፊው ደግፈዋል ብለን ከምናምናቸው ጉዳዮች ነው። በውጤቱም በተግባራዊነቱም ጅማሬዎቹ ተስፋ የሚሰጥ ቢሆንም አሁንም ሰፊ ስራ የሚፈልግና የሀገር ስብከቱን ክትትል የሚፈልግ በመሆኑ ሁሉም የሚመለከተው የመዋቅር አካላት በሙሉ እርብርብ በመስራት የነገ ቤተ ክርስቲያን ተረካቢዎች አሁን እንስራ ብለን ጥሪያችንን እናስተላልፋለን። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ የሆኑት መጋቢ ሐዲስ ጸጋው ለትንሣኤ ተመራቂ ተማሪዎቹ ትምህርቱ በአግባቡ እየተከታተሉ ዘወትር በመማርና በማንበብ እንዲተጉና ለቤተ ክርስቲያን ጠበቃ እንዲሆኑ አሳስበዋል። በተዘጋጁት መጻሕፍት በሳምንት ቅዳሜና እሑድ ብቻ በምትማሩት ትምህርት ሳትወሰኑ ሁልጊዜ ለማንበብና ለመጠየቅ የተዘጋጃችሁ በመሆን ክህደትና ኑፋቄን የምትቃወሙ የኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ዶግማዋን፣ ቀኖናዋንና ስርዓቷን ጠብቃችሁ የምታስጠብቁ የቤተ ክርስቲያን ጠበቆች ልትሆኑ ይገባችኋል እያልኩ እንኳን ለዚህ ቀን አበቃችሁ። እንኳን ለዚህ ቀን ደረሳችሁ። ቀሪው ዘመን ከመንፈሳዊነት ጋር በትምህርትና በአገልግሎት የበለጠ የምትተጉበት ያደርግላችሁ። በምርቃት መርሃ ግብር ላይ ብፁዕ አቡነ ኅርያቆስ የአዲስ አበባና የሀድያ ስልጤ አህጉረ ስብከት ሊቀጳጳስ፣ ብፁዕ አቡነ ቀለምጦስ የመንበረ ፓትርያርክ ሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀጳጳስ ብፁዓን አበው ሊቃነ ጳጳሳት፣ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ምሕረት አባ ገብረመድኅን ንጉሴ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የስራ ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት የስራ ኃላፊዎችና ሰራተኞች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃነ መናብርት፣ የሰንበት ትምህርት ቤት አመራሮች፣ መዘመራና ጥሪ የተደረገላቸው በርካታ እንግዶች በተገኙበት ከፍተኛ ነጥብ ላስመዘገቡ ተመራቂዎች ሰንበት ትምህርት ቤቶችና ክፍለ ከተሞች ከአባቶች እጅ ቡራኬና ሽልማት ሲቀበሉ የጀሞ መድኃኔ ዓለም ቤተ ክርስቲያን ሰንበት ትምህርት ቤት ዋንጫውን ወስደዋል። የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች እየተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከኛው ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ